በታሪክ ድርሳናት መልካም ሥራን የተከተሉ ወንድና ሴቶች ያሳዩት የማይታመን ትዕግስትና ብርታት በብዛት ይነበባል። የእምነታቸው ጥንካሬ ሌሎች ሰዎችን እስከ ማስገረም ይደርሳል። ከእነዚህ ጥቂት ጀግኖች መካከል የግብፁ ንጉሥ ፊርዓውን ባለቤት የነበረችው አሲያ ቢንት ሙዛሂም ረዲየሏሁ ዐንሃ አንዷ ነበረች። ለአላህ ብላ የዱንያ ፍላጎቷን ሙሉ በሙሉ የገታች ጀግና ሴት ነበረች። በእምነቷ ምክንያት ብቻ የትዳር ጓደኛዋ በሆነው ፊርአውን የደረሰባት ከባድ በደል በዝምታ ተቋቁመዋለች። አሲያ ረዲየሏሁ ዐንሃ በአላህ ላይ የነበራት ተራራ የማይነደው እምነት፣ ያሳየችው ጽናትና ሰብር የብዙ ዘመናትን ጨለማ አልፎ ያበራ ታሪክ ሆኗል። በአላህ ላይ ያመፁና ቅጣቱንም ያልፈሩ ሰዎች በዚህ ምድር ላይ እንኳ በራሳቸው ግዛት ውስጥ ይዋረዳሉ፣ ይናቃሉ። ይህ የፊርአውን እጣ ፈንታ ነበር። ፊርአውን ናለቱላህ እጅግ በጣም አመጸኛ ነበር። እኔ የሁላችሁም ጌታ ነኝ በማለት ራሱን አምላክ አድርጎ ሾሟል። አላህ ሱብሓነሁ ወተዓላ ዘላለማዊ ቅጣት ከመቅጣቱ በፊት በተደጋጋሚ እዚሁ ዱንያ ላይ አዋርዶታል። ፊርአውን እስከ ቂያማ ቀን ድረስ ለሰው ልጆች ሁሉ ትምህርት ሆኖ እንዲቀር አደረገው። ምንም እንኳን ታላቅ ስልጣን፣ የማይገታ ኃይል፣ የሚያንጸባርቅ ክብርና ሰፊ ሰራዊት የነበረው ቢሆንም በየአቅጣጫው ውርደትና ሽንፈትን ተሸክሟል። የጥፋቱ መጀመሪያ ባልጠበቀው መንገድ ነበር የመጣው። ከበኒ እስራኤል ዘንድ ሊያጠፋው የተወሰነለት ሕፃን እንደሚወለድ ሰማ። በዚህም ምክንያት በሺዎች የሚቆጠሩ ጨቅላ ሕፃናትን ያለ ርህራሄ ገድሏል። ነገር ግን የአላህ ሱብሓነ ወተዓላ ፍቃድ ከትዕቢቱ በላይ ነበር። ያ ህፃን ሙሳ ዐለይሂ ሰላም ፊርአውን ሳያውቅ በገዛ ቤቱ ውስጥ በራሱ ወጪ አደገ። ፊርአውን የቅርብ ጠላቱ በራሱ ቤተ መንግሥት ውስጥ በእንክብካቤ ያድግበት ዘንድ ሰበብ ሆነ። የፊርዓውን ውርደት በዚህ ብቻ አላበቃም። የራሱ ወታደሮችና ቤተሰቦች እንኳን ለጌትነት ያቀረበውን ጥሪ አልተቀበሉትም። አላ ስብሓን ወታላ የፊርዓውንን ልጅ ውበት የምታዘጋጀውን አገልጋይ በጠንካራ እምነት የተባረከች አደረጋት። ከሁሉም በላይ የራሱ ባለቤት የሆነችው ንግሥት አሲያ ረዲየሏሁ ዐንሃ የፊርዖንን የጌትነት ጥሪ ለመቀበል ፈቃደኛ አልሆነችም። በዓለማቱ ጌታ በአንድና አጋር በሌለው አላህ ሱብሓነ ወተዓላ አመነች። አላህ ሱብሓነ ወተዓላ በቁርአን ውስጥ ስማቸውን በከፍታ ከጠቀሳቸው ከጥቂት ደጋግ ሴቶች መካከል የፊርዖን ባለቤት የሆነችው አሲያ ረዲየሏሁ ዐንሃ አንዷ ነበረች። አላህ ስብሃነ ወተዓላ አሲያን ከተከበሩ ሰዎች ውስጥ ከማድረጉም ባሻገር ለመጪው ትውልድ ተምሳሌት አድርጓታል። በተቀደሰው ቁርአን ሱረቱ ተህሪም ላይ አላህ ስብሃነ ወተዓላ አላህም ለአመኑት ሰዎች የፊርዖንን ባለቤት ምሳሌ ያደረገ በማለት አሞግሷታል። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ፍጹም ጠንካራ ሴት እንደነበረች መስክረዋል። እጅግ በጣም እውነተኛ፣ በመንፈሳዊ ክብሯ ከፍ ያለችና ለአላህ ታዛዥ የነበረች ሴት ነበረች። ነገር ግን ባሏ እጅግ በጣም አመፀኛና በኩራት የተሞላ ሰው ነበር። ይህች ታላቅ ሴት ነቢዩ ሙሳን ዐለይሂ ሰላም በፊርአውን ቤተ መንግስት ውስጥ በእንክብካቤ እንዲያድግ አድርጋለች። ፊርአውን አለቱላ ባለቤቱ አሲያ የአላህን ጌትነት አምና እስልምናን እንደ ተቀበለች ያወቀው በጣም ዘግቶ ነበር። እውነቱን ሲያውቅ ንግሥት አሲያ ላይ ማጥበቅ ጀመረ። በአራት የብረት ቀለበቶች አሰራት፣ ጠባቂዎችንም ሾመባት። የንጉሳዊ ቤተ መንግስት ባለቤት፣ የግብጽ ንግስት፣ በዘመኑ ከነበሩ ታላላቅና ሀያላን ገዢዎች አንዱ በሆነው ባሏ እጅግ ጭካኔ የተሞላበት ስቃይ ደረሰባት። እጅግ የሚያሳዝነው ደግሞ ይህ ሁሉ መከራ የደረሰባት የራሷ የትዳር ጓደኛ በሆነው ፊርአውንና ለቱላ እጅ በመሆኑ ነበር። በዚህ አሰቃቂና ጭካኔ በተሞላበት እስር ላይ ሆና እንኳ የአሲያ አይኖች ወደ ሰማይ ነበሩ። በአላህ ላይ ሙሉ ለሙሉ ተማምና ጌታይ፣ ሆይ በአንተ ዘንድ በጀነት ውስጥ ቤት ሥራልኝ፣ ከፊርአውን ሥራ አድነኝ፣ ከበደሎችም ሕዝቦችም አታድርገኝ በማለት ዱዓ አደረገች። የአላህም እርዳታ ለእርሷ ቅርብ ነበር። አላህ ሱብሓነሁ ወተዓላ የምትኖርበትን የጀነት ቤተ መንግሥት በዐይነ ሕሊናዋ እንድትመለከት አደረገ። ይህ የጀነት ራእይ በእርሷ ላይ የደረሱትን መከራዎች በሙሉ ቀላል እንዲሆኑ አደረገላት። በሥቃይ ውስጥ ሆና የጀነትን ደስታ ማየት ቻለች። በመጨረሻም ፊርዖን እምነቷን እንድትተው አጥብቆ ጠየቃት። እምቢ ባለች ጊዜም በጭካኔ አስገደላት። እርሷም ለአላህ ስትል ሸሂድነትም በደስታ ተቀበለች። ይህች በአላህ መንገድ ላይ ሕይወቷን የሰጠች ድንቅ ሴት በቅዱስ ቁርኣን ውስጥ ቦታ በማግኘት ታላቅ ክብርን አግኝታለች። ታሪኳም እስከ የውመል ቂያማ ድረስ ሲወሳ ይኖራል። መስዋዕትነቷ እስከ መጨረሻው ጊዜ ድረስ ለምዕመናን ሁሉ በተለይም በፈተና ውስጥ ላሉ ታላቅ ምሳሌ ሆኖ ይወሳል። አላህ በሰፊ ረሕመቱ ይዘንላት፣ ጀነተል ፊርደውስን ይወፍቃት።